አሰላሙ አሌይኩም ወረህማቱ ላሂ ወበረካቱ። ውድና የተከበራችሁ የሙየ ቤተሰቡ እንዲናችሁ ሰላም ናችሁ ይን ያለው አልሐምዱሊላህ እንኳን አደረሳችሁ! ሙስሊም በመላ ዓለም የምትገኙ እንኳን አደረሳችሁ! የሙዬ ቤተሰቡ የሙዬ ቤተሰቡ የሙድ የሞደች የማከብራችሁ እንኳን አደረሳችሁ ለኢደል አድሃ ማለት ነው። አልሐምዱሊላሂ እንግዲህ ያመቱም ሰው ያመቱም ይበለን። እንግዲህ ሁላችንም ቤተሰቡ የቀረ የለም ሶላት እየሄድን ነው። ግንስ ወንድም የሚያየክ ማየን ይዟ ተረፈድ እያለ

በጣም የተለያየ የተፈራረቀ ሶላት ነበር አሉ። አሁን ግን ትንሽ ትልቁ በባንዲ ነው የሰገዴው። በጣም ደስ የሚል ነው። አልሐምዱሊላ ያመቱም ያመቱም ሰው ይበለን። ወላይ ከምላችሁ በላይ ነው ደስ ያለኝ። እናት አባት የጋር ወንድሞች ጋራ ያኔ ሁሉም አማች አልቀረ፣ አይት አልቀረ፣ ሁሉም ተሸካክፈነ፣ ቤት ሙሉ ተሸካክፈነ። እንደዚህ ሶላት ሰግዴን በጣም ሶላት ሂደን በመምጣታችን በጣም ነው ደስ ያለኝ ወላሂ ከመላችሁ በላይ ሁሉም ያለው ሩጫ ማለት ነው። እና እናንተንም ለሀገራችሁ ያብቃችሁ ውዶችዬ ለቤተሰቦቻችሁ ለመገናኘት ያብቃችሁ። ትልቁ ናይማ ደሞ ልጅ ወልዶም መደሰት በጣም ደስ ይላል። ሂክማ የውን አብራ ተቀላቅላ እንዲህ ይጅ በጣም ነው ደስተኛ ሁኩት፣ ቤተሰቦች ጋር እናት አባቴ ጋር ሞላ ፋሚሊ ጋር። እንግዲህ ይሄ ፋሚሊ ነው ወደፊት ፍት የሚሄደው። እንግዲህ እናቴ ሆዲ ኋላ ናት፣ ሞላ ቤተሰብ ጋር እንዲው እንዲህ ብሎ ራሱ መሄዱ በጣም ደስ ይላል ማለት ነው። ኢንሻላህ ደግሞ የኢዱን ሰግዴን ከጨረስን በኋላ ነው እንትን ያልኩት፣ ስንሰግድ ሁሉም እየሰግርን ስለሆነ

እየመጣን ነው እንግዲህ መንገዱ ቀጭኑ መንገድ አይታያችሁ እንዲሁ እንጂ ወላይ ሙልት ብሎ ይሃዚ ሜዲያ ነው የሰገር ነው መሻላ መሻላ በጣም ደስ በሚል ሁኔታ ሶላቱ ተጠናቋል። እንደምታወስ ሶላት ሰግዲን ወደ ቤታችንን እየሄድን ነው። በጣም ደስ የሚል ሶላት ነበረ። ወ ወይ መጣሁን እና አልሐምዱሊላህ በጣም ዴስ ብሎኛል። እናንተንም ለሀገራችን ያብቃችሁ። በዚህ መልኩ ሰግዴን ወደ ቤታችን እየሄድን ነው። ይህን ይመስላል። ሙየን አበረታቶይ ላይክ ሸር እያረጋችሁ ፊክማዬን እንግዲህ ራሱ እኔ አላቀፍኩም። ፊክማዬን በፊትም ስንመጣው ስነዲ እንደሚያቅፋት ስንመጣ ራሱ ሁሉም ቤተሰብ እኔ ከራስ ነጣ ማለት ነው። እና በጣም ደስ የሚል ነው። ላይክ ሸር እያረጋችሁ